ታመነው ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነው ከጌታችን ከኢየሱስ ጸጋና ሰላም ይብዛላችሁ። ተወዳጆች የእውነታም የዩትዩብ ቻናላችን ላይ የመሰረታዊ የክርስትና ትምህርትን እየተማርን የውሃ ጥምቀት ትምህርት ላይ ነው ያለ ነው። እንደምታስታውሱት በባለፉት ሳምንታት ጌታ ረድቶን እሱ በበዛልን ጸጋ የተወሰኑ ጉዳዮችን እየዳሰስን ነው የምንገኘው ባለፈው በውሃ መጠመቅ ግዴታ ነው ወይ? ብለን አንስተን፣ አዎ ግዴታ ነው። ምክንያቱም መብት አይደለም፣ ኢየሱስ ነው ያዘዘ በክርስትና ትምህርት ውስጥ የምንፈጽማቸው ከራሱ ከኢየሱስ የወጡ ትዕዛዛት አሉ። አንደኛው የውሃ ጥምቀት ነው። ሁለተኛው የጌታ ራት ነው። ሁለቱንም ኢየሱስ የግድ እንድንፈጽም ነግሮን የሄደው ትዕዛዝ ስለሆነ በእኛ ልብ ውስጥ ባለው ዕውቀትና በእኛ ልምምድ ላይ እየተመሰረተ ሊሆን አይችልም ብለን አንስተናል። ምክንያቱም በውሃ መጠመቅ ግዴታ ነው። ልክ ነው፣ ያሳፍራል። እንግዲህ ለሚያፍሩ ሰዎች ሊያሳፍር ይችላል። እንዴት ትጠመቃለህ ምናምን ምናምን ሲባል ካደግህ በኋላ እንዲህ ከሆንክ በኋላ እንዴት ሊባል ይችላል። ግን ከሞተልኝ ጋራ ለመተባበር ከተነሳው ጋራ በትንሳኤው ለመተባበር መዳኔን ለማረጋገጥ ወደ አጥቢያ ጉባኤ ውስጥ በይፋ ወገን ሆኖ ለመቀላቀል እንደገናም ደግሞ እሱ ሊመለስ ይችላል ምናምን ብለው ለሚጠብቁ አሕዛብ፣ ለማያምኑ ሰዎች ቻው፣ እኔ በይፋ ተለይቻለሁ ብሎ መዳንን በአደባባይ ለመመስከር የጌታ የኢየሱስን ትእዛዝ መፈጸም እንደሆነ በደንብ ተነጋግረናል። ሌላኛው ዛሬ የምናነሳው ሌላኛው ነጥብ ጥምቀት ለተግባራዊ የእምነት ምስክርነት የሚል ነው። ያመነው እምነት በተግባር ለሌሎች መታየት የሚችል መሆን አለበት። ልክ ነው። እምነት ኢንቪዝብል ነገር ነው። አይታይም፣ አይጨበጥም፣ አይዳሰስም። እምነት በተግባር ነው የሚጨበጠ ወይም የሚዳሰሰው ወይም የሚነካው ተግባራዊ ነው። ስለዚህ አንድ ሰው በልቡ ያመነውን እምነት በተግባር የሚገልጥበት ብዙ መንገዶች አሉ። ያዕቆብ ብዙ ነገር ነግሮናል። ያዕቆብ መልእክት ምራፍ ሁለትም ላይ አሁን ከውሃ ጥምቀት አንጻርም ብንመለከተው ይሄ በተግባር ሊታይ የሚችል ነው። በቃ ያመነው እምነት ተግባራዊ መሆን ይችላል። ስለ ተግባራዊ እምነት አንድ ሁለት የእግዚአብሔር ቃል ጥቅሶችን ላስታውሳችሁ። ለምሳሌ ሉቃስ ምዕራፍ 9 ቁጥር 26 ላይ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል ይላል። አስደንጋጭ ነው። ይሄ ዛሬ የውሃ ጥምቀት እንደ ቀላል ነገር ብንመለከተው አይ ምናምን ብንል ኢየሱስ ባዘዘን ትእዛዝና በቃሉ ማፈራችን ነው አደል? ኢየሱስ አንድ ቀን ሲመጣ ያፍርብናል። ይሄ በጣም መጠንቀቅ አለብን። ሉቃስ ምዕራፍ 12 ቁጥር 8ን ብንመለከት እላችኋለሁ፣ በሰው ፊት የሚመሰክርልኝን ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል ይላል። እግዚአብሔር የተባረከ ይሁን ዛሬ በሰው ፊት ኢየሱስ ጌታ መሆኑን አዳይ መሆኑን ነፃ አውጪ መሆኑን ታዳጊ መሆኑን ከሞት የሚያስመልጥ መድኃኒት መሆኑን ብንመሰክርለት ነገ እሱ በአባቱ ፊት ልጄ ነው ብሎ በቅዱሳን መላእክቱ ፊት ሁሉ ይመሰክርልናል። ስለዚህ ጥምቀት ምንድን ነው ያለን እንደሆነ የምስክርነት ተግባራዊ የምስክርነት ህይወት ነው። ጳውሎስም ምን ይላል? ሮሜ ምዕራፍ 10 ቁጥር ዘጠኝ ላይ ሮሜ ምዕራፍ 10 ቁጥር ዘጠኝ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አያችሁ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና ይላል። ስለዚህ በጥምቀት ጊዜ የምንለው ይህንን ነው። ኢየሱስ ስለኔ ሞቷል፣ እኔን ስለማጽደቅ ከሙታን ተነስቷል። ስለዚህ ጥምቀት ምንድን ነው ያለን እንደሆነ ተግባራዊ የእምነት ምን ምስክርነት ነው። ኢየሱስን ለመከተል መቁረጣችንን መወሰናችንን በተግባራዊነት ነው በእምነት በጥምቀት የምንገልጠው። የሚጠራጠር ወደኋላ ወደፊት የሚል ልብ ሳይኖረን በፍጹም ልባችን ወደፊት መሆናችንን በጥምቀት እናረጋግጣለን። ለዚህ ነው አንዳንድ ሰዎች ይመጣል፣ ተው እሱ ሊመጣ ይችላል ይላሉ፣ እሷ ልትመጣ ትችላለች ይላሉ። ግን ወስነን ስንጠመቁ እሱ እኮ በቃ ተጠመቀ፣ ወሰነ ና እና መወሰን ነው። ሌላኛው ነጥብ ለሌሎች ምስክር መሆን ነው መጠመቅ፣ ማለት በክርስቶስ ያመንነው እምነት እርግጠኝነቱን ወይም በክርስቶስ ያመነ ሰው በውሃ ሲጠመቅ የሚያዩ ሁሉ ወይም ያንን መጠመቃችንን የሚሰሙ ሰዎች ሁሉ ጨክነን መወሰናችንን ያረጋግጣሉ። ምናልባት ለአንዳንዶች ወደ ጌታ ኢየሱስ መምጣት ምክንያትም ሊሆን ይችላል። ያቅጽበት እሱ ወሰነ፣ እሷ ወሰነች የሚል ስለዚህ ለሌሎች ምስክር መሆን ነው መጠመቅ ማለት። በዚህ ውስጥ የሚነሳ ጥያቄ አለ። ጥምቀት ያድናል ወይ? አንዳንዶች ጥምቀት ያድናል ወይ የሚለውን ጥያቄ ለማንሳት ያበቃቸው የመጽሐፍ ቅዱስ ክፍል አንደኛ ጴጥሮስ ምዕራፍ ሶስት ላይ ያለውን ከኖህ ዘመን ጋር የተገናኘውንና ጴጥሮስ የጠቀሰውን ጥቅስ ያነሳሉ። እንደዚህ ይላል ክፍሉ የአንደኛ ጴጥሮስ ምዕራፍ 3 ከቁጥር 19 ጀምሮ ብንመለከተው እንደዚህ ይላል። ጥቂት ማለት ጥቂቶች ማለት ስምንት ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙ፣ ይህም ውሃ ደግሞ ማለት የጥምቀት ምሳሌ ሆኖ አሁን ያድነናል ይላል። የሰውነትን ዕድፍ ማስወገድ አይደለም ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። አሁን እዚህ ክፍል ላይ ውሃው ያ በኖ ዘመን የወረደ ውሃ ምሳሌ ሆኖ አሁን ያድነናል የጥምቀት ምሳሌ ሆኖ ይላል። ልክ ነው፣ ግን ሁልጊዜም ቢሆን መጽሐፍ ቅዱሳችንን ለመፍታት መጀመሪያ የማይነቃነቁ የሐዲስ ኪዳን ትምህርቶችን ማስተዋል አለብን። ዶክትሪና ዶክትሪናል የሆኑ ትምህርቶችን ለምሳሌ የኃጢአትን ስርየት በተመለከተ አዲስ ኪዳን ምን ያስተምራል? ኢየሱስ ክርስቶስ የኃጢአት መድኃኒት እንደሆነ ይነግረናል አ ሰው በስራው እንደማይጸድቅ፣ ሰው በስግደት እንደማይጸድቅ፣ ሰው በምንም በሌላ መንገድ ሊጸድቅና ሊድን እንደማይችል የእግዚአብሔር ቃል ያረጋግጣል፣ ይነግረናል፣ ያስተምረናል። ሰው የሚጸድቀው በክርስቶስ ኢየሱስ በማመን ነው። መዳን በሌላ የለም። እኔ መንገድ እውነት ህይወት ነኝ እኔ በር ነኝ የሚሉ ሁሉ ቃላት እና በእርሱ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር አንድያ ልጁን እስኪሰጥ ዓለምን ወዷል የሚለው ሁሉ እርሱ ከጨለማ ስልጣን አዳነን ቤዛነቱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን የሚሉት ሁሉ ጥቅሶች በኢየሱስ ክርስቶስ መዳን እንደሚገኝ የሚያስረዱ የሚያስተምሩ የአዲስ ኪዳን ትምህርቶች ናቸው። ስለዚህ መዳን ስለተባለ የዘላለም ሕይወት ነው ብለን መተርጎም በጣም አደገኛ የሆነ ሙሉ አዲስ ኪዳናችንን የሚያናጋ ነገር ይገጥመናል። የሆነ ሆኖ ግን ክፍሉ እንዴት ይተረጎማል የሚለውን እንመልከት። ከዚህ ጋር አቻ የሆኑ ጥቂት የመጽሐፍ ቅዱስ ክፍሎችን ላስታውሳችሁ። ለምሳሌም ሐዋርያው ጳውሎስ ለፊልጵስዮስ ክርስቲያኖች በሚጽፍበት ጊዜ የራሳችሁን መዳን ፈጽሙ የሚል ቃል ይጠቀማል። ፊልጵስዮስ ምዕራፍ ሁለት ላይ ቁጥር 12። ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን ምን መዳን ፈጽሙ ይላል። አሁን ራሳችሁን አድኑ ማለት ነው? የዘላለም ሕይወት አሰጡ ለራሳችሁ ማለት ነው አይደለም? እኮ አይደል። የራሳችሁን መዳን ማለት እንደ ዳነ ሰው በምድሪቱ ላይ ኑሩ ነው። እንደ ዳነ ሰው ክርስቲያን እንደሆነ ሰው አእምሮን ወደ አእምሮ የሚመጡ ወይም ሀሳብን የሚዋጉ የጠላት ምክሮችን እሱ ሲርቅ እሱን እንዳይተዉት ነው የሚመክራቸው። የራሳችሁን መዳን ማለት በየቀኑ ምን መዳንን እየፈጸሙ እንደ ዳነ ሰው መኖር የምስክርነት ህይወት ያለበትን ኑሮ መኖር እንጂ የራሳችሁን አጽድቁ ማለቱ አይደለም። ሌላ አንድ ጥቅስ የሐዋርያት ስራ ላይ ላስታውሳችሁ፣ ርዕሴ ስላልሆነ ብዙ አልገፋበትም። ግን የሐዋርያ ሥራ ምራፍ ሁለት ላይ ቁጥር አርባ ላይ የእግዚአብሔር ቃል እንዲህ ይላል፣ በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ይላል። ዳኑ ነው እኮ ከዚህ ጠማማ ትውልድ ዳኑ። ግን ምን ማለት ነው ዳኑ? ማለት ከጠማማው ትውልድ የሚድኑት እንዴት ነው? ለክርስቶስ ኢየሱስ ምን በመታዘዝ ነው የሚድኑት። አያችሁ? ከዚህ ከጠማማ ትውልድ የሚድኑት በምንድን ነው? ለኢየሱስ ክርስቶስ በመታዘዝ ነው የሚድኑት። መዳናቸውን በመኖር ነው የሚድኑት። ከጠማማው ትውልድ መራቅ፣ አለመተባበር ከአመፁ ጋር ከጥመቱ ጋር እግዚአብሔርን ከማያከብረው ኮተት ስርዓቱ ጋር አለመተባበር ነው መዳን ተብሎ የተጠቀሰው። ስለዚህ እስቲ እንምጣ ወደ አንደኛ ጴጥሮስ ጥቅስ። ምንድን ነው የሚለን ይህ ያው እግዚአብሔር ቃል ጥምቀት ካለፈው ታሪክ ጋር የነበረን ግንኙነት ማቋረጥን እንደሚመለከት ቀደም ብለን ተነጋግረናል። ቀድሞ የነበረኝ ህይወት አለ መቁረጥ ነው። የሚጠመቀው ሰው ከጓደኛው፣ ከቤተሰቡ፣ ከማያምነው ማህበረሰብ ይለያል በጥምቀት። በኖኅ ዘመን የሆነውን ነገር እናስታውሰው። ምንድን ነው የሆነው? በኖኅ ዘመን ከሰማይ የወረደው ያ የፍርድ ውሃ በኖኅና በጠፉት ሰዎች መካከል ልዩነትን አምጥቷል። ኖሆንና ቤተሰቡን ለይቷቸዋል። ስለዚህም ውሃው ሰውነትን ሲነካ ወይም ሰውነት ውሃውን ሲነካ፣ መለየት ይሆናል። ጥምቀት ያድናል ሲባል ምን ማለት ነው? ኖሆንና ያንን የተፈረደበትን ዓለም እንደለየ ሁሉ ውሃው ይለያል ሰዎችን። ውሃው ፍርድን ያሳያል። አያችሁ። ፍርድን አሳይ። ውሃው ፍርድን ስለሚያሳይ ኦልሬዲ ያ ማህበረሰብ ምን ሆኖበታል? ተፈርዶበታል። ሮሜ ምዕራፍ ስድስት ላይ ውሃ ፍርድን እንደሚያሳይ ተመልክቷል። ጥምቀት ሞት ከሆነ ልበባሉ መሞት ነው አላልም? ጥምቀት መሞት ነው ብለን አንዳረ ከሞቱ ጋር መሞት ከትንሳኤው ጋር መተባበር ነው አላልም? ልክ እንደዚሁ በጥምቀት ጊዜ መሞታችንን እናረጋግጣለን። ምን ሆነን ማለት ነው? ተለየን ማለት ነው። ክብር ለጌታ ይሁን። ሞት ደግሞ ማለት ልክ እኛ በምናውቀው በዚህ ዘመን ትርጉም ማለት ነው። ለምሳሌ እነዚህ እስቲ አንድ ሰው ሞተ ሲባል ነፍሱ ከስጋው ምን ሆነች ነው? ተለየች ማለት አይደለ? ነፍስ ከስጋው ተለየች ነው። ስለዚህ ነፍስ ከስጋ ተለይታለች፣ ነፍስ ከስጋ ተለይታለች። ስለዚህ ሞች አለው ይላል። አንድ ሰው ሞች አለው ይላል። ልክ እንዲሁ ሁሉ አንድ ሰው በሚጠመቅበትም ጊዜ ምን ይሆናል? ይለያል። ስለዚህ ውሃው ለየው ማለት ነው። ከሌሎቹ ከተፈረደበትና ካመነው ዓለም ለየው። ለዚህ ነው ከዚህ ከጠማማ ትውልድ ዳኑ የሚላቸው አያችሁ። ንስሐ በመግባት ከኢየሱስ ክርስቶስ ጋር በሞቱ መተባበር እና መጠመቅ ይለያል። ከማያምነው መለየት ነው። ይሄ ምን ይባላል ካላችሁኝ፣ ፕራክቲካል ሳልቬሽን ይባላል። ይሄ ፖዚሽናል ሳልቬሽን አለ ይሄ በእምነት መዳን አለ፣ ፖዚሽናሊ የዳንበት መዳን አለ። ይሄ ግን ፕራክቲካል ሳልቬሽን ነው። ፕራክቲካሊ ወይም ተግባራዊ መዳን ነው። ተግባራዊ መዳን ስንል ካላመነው ማህበረሰብ በተግባር በመጠመቅ ምን እንሆናለን? እንለያለን። ካላመነው ወገን ጌታን የገፋው ዓለም አለ። ጌታን የሰቀለው ዓለም አለ። ጌታን የማይወድ ዓለም አለ። ጌታ ኢየሱስን እንደ አንድ የሃይማኖት ቤት መሥራች የሚቆጥረው ማህበረሰብ አለ። ከዚያ ሁሉ አያችሁ በምንጠመቅበት ጊዜ ከዚያ ሁሉ ምን እንሆናለን? እንለያለን። ተግባራዊ መዳን ነው ይሄኛው። ስለዚህ በክርስቶስ ኢየሱስ ብቻ ያገኘነውን ደህንነት፣ ስፍራዊ ደህንነት ስንል፣ በተግባር ደግሞ ቅድም እንዳልነው ለማያምነው ሰው የምንሰጠው ምስክርነት አለ። እሱ ለየለት፣ እሷ ለየላት፣ ወሰነች፣ ወሰነ የሚለው አለ። ወሰነና ወሰነች የሚለው አያችሁ። ከሞትና ከትንሣኤው ጋር በተግባር ስንተባበር ከማያምነው ዓለም ድነናል ነው። ልብ አድርጉ። ጴጥሮስ ራሱ ያለውን እድፍን አያስወግድም አለ። ልብ በሉ። ኃጢአትን አያስቀርም ማለት ነው። ኃጢአትን አደለም የሚያስወግደው፣ የበጎ ስራ ህሊና ነው። የኃጢአት ክርስቶስ ትንሣኤ ጋር መያያዙ ልብ በሉ። የበጎ ስራ ህሊና ልመና ነው እንጂ ካለ በኋላ ይህም በኢየሱስ ክርስቶስ ትንሣኤ ነው። አላያችሁ? በጥምቀት ትንሣኤውን እንመሰክራለንና ስለዚህ ጥምቀት ያድናል ከኃጢአት ያደናል ከሞት ያደናል ማለት ሳይሆን የዳኑ ሰዎች ፕራክቲካሊ የሚተገብሩት ስለሆነ ፕራክቲካል ሳልቬሽን ይሉታል የመጽሐፍ ቅዱስ አስተማሪዎች። ተግባራዊ የሆነ መዳን የምንፈጽምበት ነው። ስለዚህ የተወደዳችሁ ቅዱሳን ጥምቀት የዘላ ዓለምን ሕይወት ይሰጣል ማለታችን ሳይሆን እኛ በክርስቶስ ኢየሱስ ያመን ነው እውነተኛ ክርስቲያኖች ተግባራዊ በሆነ ምስክርነት ወይም ተግባራዊ በሆነ መንገድ ይሄንን የውሃ ጥምቀት እንፈጽማለን ነው። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። የተወደዳችሁ ቅዱሳን፣ ምናልባት በዚህ ነገር ላይ የጠራ ነገር እንዲኖር መዳንን ከሕያው የእግዚአብሔር ቃል ትምህርት አንጻር መጀመሪያ መያዝ ያስፈልገናል። ሰው በምንድን ነው የሚድነው? መጽሐፍ ቅዱሱ ስለ ነፍስ ደህንነት ስለ ዘላለም ሕይወት ምን ያስተምራል? አንድ እሱን መያዝ። ሁለተኛው ደግሞ ልብ በሉ፣ መዳን ተብሎ የተጠቀሱትን ሁሉ ቃላት ስናይ አውዳዊ ፍቻቸውን መተርጎም ይኖርብናል። ይህንን ነው ለማድረግ የሞከርነው። በሚቀጥለው ሳምንት ክፍል አምስትን የምንቀጥል ይሆናል። የጌታ የኢየሱስ ጸጋ ይብዛላችሁ። ተባረኩ። የተባረከ ቀን አሳልፉ። ጌታ ይመስገን።